ሰላም ጤና ይስጥልን። የተወደዳችሁ እና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የህዳር 16 2018 እጅግ እጅግ ወሳኝ ወሳኝ በመላው ዓለም ላይ ለምትገኙ ኢትዮጵያኖች በሙሉ እንኳን ደስ ያላችሁ ማለት ፈልጋለሁ። እንግዲህ በዛሬው ዕለት እጅግ በጣም ለበርካታ ኢትዮጵያኖች ደስ የሚል መረጃ በተለይ የኢትዮጵያን የዲጂታል ክፍያ ስርዓት ሙሉ በሙሉ እንግዲህ የሚቀየር አዲስ መግለጫ ይፋ ሆኗል። በዚህም መግለጫ መሰረት በተለይ በተለያዩ የአውሮፓ አሜሪካ፣ በአረብ ሀገራት የምትገኙ ኢትዮጵያኖች በሙሉ እንግዲህ ወደ ሀገራቸው ስትገቡ ገንዘብ ለማውጣት ከኢቲኤም የሚሆን ከሌላ ማሽን ያለውን ችግር እንግዲህ ሙሉ በሙሉ የሚቀርፍ አዲስ አሰራር ተግባራዊ ተደርጓል። ይህንን በተመለከተ ሙሉ መግለጫና ሙሉ ዝርዝሩን ይዘናል። በተጨማሪም ደግሞ ሁለት መረጃዎችን ይዘን የቀረብን ሲሆን በዚህም የአዋሽ ባንክ ተጠቃሚና ደንበኞች ለሆናቸው በዛሬው እለት ባንኩ መግለጫ አውጥቷል። ይህንን መግለጫ በተመለከተም ወደ እናንተ እናደርሳለን። ሌላው እንግዲህ ዓለምን እያነጋገረ ያለ ከሳውዲ አረቢያ በኩል አንድ አዲስ ያልተጠበቀ እንግዲህ አሰራር ተግባራዊ ልታደርግ ስለመሆኑ ብዙዎችን እያነጋገረ ይገኛል። ይህንና መሰል መረጃዎችን እንግዲህ በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ ክቡራን ተመልካቾቼ እጅግ በጣም ወሳኝ ወሳኝ የሆነን መረጃ ነው በዚህ ሰዓት ይዤላችሁ የቀረብኩት። በተለይ ሀገር ወዳድ ለሆናችሁ ኢትዮጵያኖች በሙሉ እንግዲህ የኢትዮጵያን የዲጂታል ክፍያ ስርዓት ሙሉ በሙሉ ሊቀይር የሚያስችል አዲስ አሰራር በዛሬው ዕለት እንግዲህ ስምምነቱ ጸድቆ ተግባራዊ መደረጉ ይፋ ሆኗል። ይህም ስምምነት በተለይ በተለይ ደግሞ በተለያዩ የዓለም ሀገራት የምትገኙ በአውሮፓ በአሜሪካ እንዲሁም በአረብ ሀገራት ያላቸው ኢትዮጵያን እህት ወንድሞች በሙሉ እንግዲህ እንደሚታወቀው ወደ ሀገራችን ኢትዮጵያ ስትገቡ ገንዘብ ለማውጣት እጅግ ከፍተኛ የሆነ ስቃይና እንግልት እንደነበር ይታወሳል። ምክንያቱም ወደ ኤቲኤም ማሽንና ወደ ሌላ ማሽን ገንዘብ ለማውጣት ስትቸገሩ እንግዲህ ለበርካታ ጊዜያት ተመልክተናል። ይህንን በተመለከተ ነው እንግዲህ በዛሬው ዕለት እጅግ በጣም ወሳኝ የሆነ መግለጫ በተለይ ይህ መግለጫ ለበርካታ ኢትዮጵያን ስለሚጠቅም ሸርሸር እያደረጋቸው ለብዙ ኢትዮጵያውያን ወንድሞች እንግዲህ ደስታቸውን እንዲካፈሉ በአክብሮት እየጋበዝኩኝ ወደ ዝርዝር መረጃው እናምራ። እንግዲህ የኢትዮጵያን የዲጂታል ክፍያ ስርዓት ወደ ላቀ ደረጃ ለማድረስና የአገሪቱን ከዓለም አቀፍ የፋይናንስ መረብ ጋር ለማገናኘት ያለመ ስትራቴጂያዊ ትብብር በዛሬው ዕለት ሙሉ በሙሉ መጽደቁ ይፋ ሆነዋል። ይህም ስምምነት በፋይናንስ ተቋማት መካከል የሚደረጉ ክፍያዎችን ተናባቢ የማድረግ ስራን ጨምሮ የሀገር ውስጥ የክፍያ ስርዓት ማቅረብን፣ የብሔራዊ የክፍያ ጌት ዌት አገልግሎት መስጠት ለዲጂታል ክፍያዎች ሂሳብ የማጣራትና የማወራረድና የማዕከላዊ አገልግሎት መስጠት እንዲሁም ለፋይናንስ ተቋማት የጋራ ሥርዓት የመዘርጋት ሥራዎችን እየሰራ እንደሚገኝ ኢትስዊች በኢትዮጵያ ያለውን የክፍያ ስርዓት ለማሳደግ ያስችላል ያለውን ስምምነት በዛሬው ዕለት ከማስተር ካርድ ጋር መፈራረሙ ተገልጿል። ስምምነቱ የተፈራረሙት የኢትስዊች አክሲዮን ማህበር ዋና ሥራ አስፈጻሚና የማስተር ካርድ የምስራቅ አፍሪካ ተወካይ የሆኑት ናቸው። በዚህም የኢቲስዊች ዋና ስራ አስፈጻሚ አቶ ይለበስ ስምምነቱን ማስተር ካርድን የሚጠቀሙ ሰዎች ወደ ኢትዮጵያ ቢመጡ ኢቲኤም ላይ ይሁን ፖስት ማሽን ላይ ካርዳቸውን መጠቀም እንዲችሉ ያስችላቸዋል ማለታቸው ተገልጿል። እንደዚህ አይነት ዓለም አቀፍ ተቋም ጋር ስምምነት መፈጸምና ወደ ሥራ መግባት ይህ ተቋም ከውጭ ያሉና ማስተር ካርድን የሚጠቀሙ ሰዎች ወደ ኢትዮጵያ ቢመጡ ኢቲኤም ላይ ይሁን ፖስት ማሽን ላይ ካርዳቸውን መጠቀም እንዲችሉ የሚያስችል እጅግ በጣም አስደሳች የሆነ አሰራር መሆኑን ተናግረዋል። ዋናውና ዛሬ የፈረምንበት ማስተር ካርድ ፔመንት ጌት ዋይ ሰርቪስ የምንለው ኢኮሜርስ ላይ በኦንላይን ካርድ ወይንም ዋሌትን ተጠቅሞ የሚደረግ ግብይት የማስተር ካርድን መጠቀም እንዲችል ወይንም ሌሎች ዓለም አቀፍ ካርዶችን መጠቀም እንደሚያስችል ነው የተገለጸው። በዚህም አሰራር መሰረት ኢትስዊች ከተመሰረተ በኋላ ይህንን አገልግሎት ከመስጠት በተጨማሪ በጋራ ሊጠቀሙበት የሚችሉት መሰረተ ልማት ኢቲኤም፣ ፖስና ካርድን የሚያንቀሳቅሰው ፕላትፎርም አምጥተናል ነው ያሉት። ኢትስዊች ከመምጣቱ በፊት አንዳንድ ኢትዮጵያ ውስጥ ያሉ ባንኮችም ከማስተር ካርድ ጋር ግንኙነት ነበራቸው። ነገር ግን የሚሰጡት አገልግሎት ውስን የሆነ ሁኔታ ነበር። በዚህም ስምምነት ከዚህ ቀደም ከማስተር ካርድ ጋር ያልተገናኙ ተቋማት በኢትስዊች በኩል እንዲገናኙ ከመደረጋቸው በተጨማሪ ከነዚህ በፊት ተገናኝተው የነበሩትም የማይችሉት የነበረው የኢኮሜርስ ክፍያ እንዲገናኙ እናስችላለን ማለታቸው በዚህ ሰዓት እንግዲህ በርካታ ኢትዮጵያኖችን አስደስተዋል። እናንተ የሚሰማችው ሀሳብ አስተያየት ምንድን ነው? ወደ መረጃው እናምራ። በሌላው መረጃችን ከሳውዲ አረቢያ በኩል ዓለምን እያነጋገረ ያለ ያልተጠበቀ መግለጫ ወጥቷል። ሳውዲ አረቢያ የአልኮል መጠጥ ገደቦችን በቀላሉ በማላላት ተጨማሪ የአልኮል መሸጫ ሱቆችን ለመክፈት እቅድ እንዳላት በዚህ ሰዓት ሮይተርስ ዘግቧል። እቅዱ ሁለት አዳዲስ መሸጫ ቦታዎችን ያካተተ ሲሆን ከመሃከላቸው አንዱ የመንግሥት ዘይት ኩባንያ በሆነ ውስጥ ለሚገኙ ሙስሊም ላልሆኑ የውጭ ሰራተኞች አገልግሎት ለመስጠት ታስቦ መሆኑ ተነግረዋል። የመጀመሪያው ሱቅ የሚከፈተው በምሥራቃዊው ግዛት ዳህራን ውስጥ እንደሆነና ሌላኛው ሱቅ ደግሞ በምዕራባንያው የባህር በር ከተማ ጅዳ ውስጥ ለሚገኙ ዲፕሎማቶች እንደሆነ ተገልጿል። የእርምጃ በተጨማሪ የሀገሪቱ መሪ በሆኑት በልዑል አልጋ ወራሽ መሐመድ ቢን ሰልማን እየተመራ ያለው ሀገሪቱን ለውጭ ዓለም ለበለጠ ክፍት የማድረግ ጥረት ቀጣይ ምዕራፍ ይሰጣል ማለቱ ተገልጿል። ሳውዲ አረቢያ እስልምና የተወለደባት ሀገር በመሆኗ ለአልኮል መጠጥ ጥብቅ ግዳ እንዳላትና ባለፉት ዓመታት በዋና ከተማዋ ርያድ ውስጥ ሙስሊም ላልሆኑ ዲፕሎማቶች የተወሰነ የመጀመሪያውን የአልኮል መሸጫ ሱቅ ከፍታ እንደነበርና ይህ ሱቅ ከ73 ዓመታት በኋላ የተከፈተው የመጀመሪያው ሱቅ መሆኑ ተገልጿል። አዲሶቹ የዳህራንና የጅዳ ሱቆች በ2026 ውስጥ ይከፈታሉ ተብሎ ይጠበቃል። ይህም ሁኔታ ብዙ ዓለማትን እያነጋገረ እንደሚገኝ ሮይተርስ በዚህ ሰዓት ዘግቦታል። በሌላው መረጃችን አዋሽ ባንክ ለተጠቃሚዎቹ ወይንም ለደንበኞቹ በዛሬ ዕለት አዲስ መግለጫ ይፋ አድርጓል። አዋሽ ባንክ በ2017 የበጀት ዓመት በግል ባንክ ታሪክ ከፍተኛ የተባለውን 25.6 ቢሊየን ብር ያልተጣራ ትርፍ ማስመዝገቡንና አጠቃላይ የሀብት መጠኑም 442.6 ቢሊየን ብር መድረሱን በዛሬ ዕለት ይፋ አድርጓል። ባንኩ ይህንን ያስታወሰው ቅዳሜ ዕለት ባካሄደው የባለ አክሲዮኖች 30ኛ ዓመተ መደበኛ ጉባኤና 18ኛ አጠቃላይ ጠቅላላ ጉባኤ ላይ ነው። በጉባኤው የአዋሽ ባንክ ዋና ሥራ አስፈጻሚ የሆኑት ባንኩ በሂሳብ ዓመቱ 25.67 ቢሊዮን ብር ያልተጣራ ትርፍ አስመዝግቧል። ይህም ካለፈው ዓመት ጋር ሲነጻጸር 137 በመቶ እድገት ማሳየቱን ከፍተኛ ትርፍ መሆኑን መግለጻቸውን ኤፍኤም ዘግቦታል። በተጨማሪ የባንኩ ጠቅላላ ተቀማጭ 358.5 ቢሊዮን ብር መድረሱን ገልጸው፣ ካለፈው ተመሳሳይ ወቅት ጋር ሲነጻጸር 125.9 ቢሊዮን እድገት ማሳየቱን ዋና ስራ አስፈጻሚዋ ገልጸዋል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።